በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ፣ እግዚአብሔር ቤተሰቦች በውጭ ሀገርም በሀገር ውስጥም ያላችሁ የልዑል እግዚአብሔር ልጆች በእግዚአብሔር ስም እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ዋን እግዚአብሔር አምላካችን የእኛን ኃጢአት የእኛን በደል ሳይመለከት እድሜ ለንስሐ አብቅቶ ለዚህ ሰዓት ለዚህ ዕለት ያደረሰን ክብርና ምስጋና አምልኮና ወዳሴ ለዘላለም ይግባው ለዘላለም ይግባው፣ አሜን። እንግዲህ ከዚህ ቀደም የድንግልና ትርጉም የድንግልና አይነት፣ እንዲሁም ደግሞ ብዙ ወገኖቻችን በተክሊል ከተጋቡ በኋላ እንዲሁም በማስባን ወይም በቁርባን ከተጋቡ በኋላ በበነጋታ ወይም በሁለተኛው ቀን ዓለማዊ ስለሚያደርጉት እና ብሎም ደግሞ የምንዝር ጌጥ ስለሚጠቀሙ ሰዎች ተነጋግረናል ማለት ነው። የምንዝር ጌጥ ሜካፕ፣ ማንኛውም ሰው በስርዓተ ቤተክርስቲያን ስለተጋባና ስላልተጋባ ብቻ ሳይሆን ማንኛውም ሰው የምንዝር ጌጥ ባያደርግ ይመረጣል ማለት ነው። አብዛኛው ሴቶች እህቶቻችን እነሱ እየተፈተኑ ይገኛሉ። እና ሜካፕ መቀባባት እንደማይገባ የምንዝር ጌጥ እንደሆነ የምንዝር ጌጥ በማድረግ ደግሞ የሚመጡ ፈተናዎችና የሰይጣን ወዳጅ እንደሚሆን ተማምረናል ማለት ነው። ስለዚህ ዛሬ ክፍል ሦስት እንነጋገራለን ማለት ነው። ተክሊል ለማን ይገባል የሚለና የተክሊል ትርጉም ነው የምንነጋገረው ማለት ነው። እግዚአብሔር አምላካችን ሁላችንም ይርዳል። የተክሊል ትርጉም እንግዲህ የግዝ ቃል ነው። ተክሊል ከለለ አከበረ ከሚለው የግስ ቃል ወይም የግዝ ቃል ሲሆን ትርጓሜው ክብር ማለት ነው። ክብር ማለት ነው። ተክሊል ማለት ክብር ማለት ነው። ክብር ያስገኛል ማለት ነው። ዮሐንስ በራዩ ምዕራፍ ሁለት ቁጥር አስራ ሁለት ላይ እስከ ሞት ድረስ የታመንክ ሆን የህይወት አክሊልን እሰጥሃለሁ ይላል እስከ ሞት ድረስ መታመን ማለት አንድ ሰው ድንግልናውን በጋብቻ ሳይሆን ድንግልናውን ጠብቆ ንጽህናውን ጠብቆ መንኩሶ እስከ ሞት ድረስ ጠብቆ ንጽህናውን ቅድስናውን የህሊናውን የነፍሱን ድንግልና የሥጋውን ድንግልና ጠብቆ እግዚአብሔር መንግስት የሚወርሳለ ማለት ነው እንዲሁም ደግሞ ጊዜያዊ ድንግልና አለ። ጊዜያዊ ድንግልና ማለት አንድ ሰው እስኪያገባ ድረስ ያለው የስጋ ድንግልና አለ። ካገባ በኋላ በጋብቻ ተወስኖ ይኖራል ማለት ነው። ስለዚህ የጋብቻ አይነት ሁለት እንዳለ የስጋ ድንግልና እና የነብስ ድንግልና ወይም የህሊና ድንግልና ተባብለን ተነጋግረናል፣ ከዚህ ቀደም በክፍል ሁለት ላይ ማለት ነው። ዛሬ ክፍል ሦስት ተክሊል ለማን ይገባል ሲባል ለሰዎች ልጆች ሁሉ ይገባል። ለሰዎች ልጆች ሲባል ለሁሉም ዝም ብሎ አይደለም፣ ንጽህናውን ድንግልናውን ለጠበቀ ሰው ይደረጋል ማለት ነው። ይሄ ሲሆን ግን ለምዕመናን ሲሆንና ለዲያቆናት ሲሆን ደግሞ ይለያያል ማለት ነው። ለምዕመናን ማንኛውም ሴትም ወንድም በንጽህና በድንግልና ለቆይ ሰዎች ተክሊል ይደረግላቸዋል። አንዱ ድንግል ቢሆን አንዱ ድንግል ባይሆን፣ ለምሳሌ ሴቷ ድንግል ብትሆን ወንዱ ድንግል ባይሆን ሴቷ ድንግል ከሆነች ተክሊል ይደረግላታል ይደረግላታል ማለት ነው። ወንዱ ደግሞ ድንግል ባይሆን በቁርባን ስርዓት ይደረስለታል ይጋባሉ ማለት ነው። ሴቷ ድንግል ና ተክሊል ማድረግ እየቻለች ግን ሁለቱም በስርዓተ ቁርባን መጋባት ይችላሉ እንጂ ሴቷ ድንግል ስለሆነች የወንዱን ይቀድሰዋል፣ ይባርከዋል የሚባል ነገር የለም። ምክንያቱም ብዙዎች የአንዱ ድንግልና አንዱን ይባርካል፣ የአንዱ ድንግልና ሌላውን ያደነግላል ብለው ተክሊል በድፍረት የሚያደርጉ ወገኖቻችን ስላሉ ይሄ እንደማይገባና ቤተ ክርስቲያናችን እንደዚህ አይነት ትምህርት እንደማታስተምር እውነተኛውን ትምህርት ማወቅና መረዳት መገንዘብ ያስፈልጋል። የሚለውን ነገር ማወቅ ያስፈልጋል ማለት ነው። መረዳት ያስፈልጋል። መማር ያስፈልጋል። ለምሳሌ አንድ ዲያቆን የቅስና ሙያ ቢያውቅም አድዋ ቅዱስ ብዬ ልቀድስ ማለት አይችልም። ታቦትን ማክበር አይችልም አንድ ዲያቆን ማለት ቄሱ። ግን የድቁና እንስራ ወርዶ መስራት ይችላል። ድንግል የሆነ ሰው ወርዶ በቁርባን ማግባት ይችላል። አንድም ትህትና ስለሚሆን ማለት ነው። እዛ ውጪ የስጋ ድንግልና ሳይኖር በተክሊል ማድረግ ደግሞ ድፍረት ነው። በኋላ ትዳርም አይባረክም። የተበላሸ ሕይወት ይኖራል። የሚወለዱ ልጆችም ደግሞ አገር የሚያጠፉ ትውልድ የሚያጠፉ ብሎም ደግሞ እንዲሁም አካለ ጎደሎ ልጅ ሊወለድ ይችላል ማለት ነው። ስለዚህ ቄሱ የድቁናን ስራ ወርዶ መስራት ይችላል። ዲያቆኑ ደግሞ የቅስናን ስራ መስራት አይችልም። ልክ እንደዚህ ሁሉ ለምዕመናን ሲሆን ሴቷ ድንግል ከሆነች ሁለቱ ተመካክረው በንስሐ አባት አማካኝነት ትምህርት ተሰጥቷቸው ሁለቱም ካመኑበት ለእሷ ተክሊል ይደረጋል ድንግል ስለሆነች። እሱ ድንግል ካልሆነ ደግሞ ቁርባን ይደረስለታል ማለት ነው። በስርዓተ ቁርባን እሷ፣ በተክሊል እሱ በቁርባን ይጋባሉ። ሁለቱም የዝጋ ድንግልናቸውን የጠበቁ ሰዎች ከሆኑ ደግሞ ለሁለቱም ስርዓተ ተክሊል ይደረጋል ማለት ነው። እና በዚህ መልኩ ይደረጋል። ለዲያቆን ሲሆን ግን ዲያቆን ከሆነ ሊያገባ የሚገባው የግዴታ ሴቷ ድንግል መሆን አለባት። ሴቷ ድንግል ካልሆነች ዲያቆን ሊያገባ አይችልም። ምናልባት ስልጣነ ክህነቱን ትቶ እኔ ያገባለሁ ካለ ስልጣነ ክህነቱ ይቀራ ማለት ነው። አንድ ዲያቆን ከሴት ጋር ግንኙነት ካደረገ ስልጣነ ክህነቱን ያጣል። መቀደስ አይችልም፣ ማገልገል አይችልም ማለት ነው። እና ይህንን ማወቅ ስለሚገባ ስልጣነ ክህነቱን ለመጠበቅ የሚፈልግ ዲያቆን ከሆነ የግዴታ ድንግል የሆነችን ሴት ማግባት አለበት ማለት ነው። እሷ ድንግል ባትሆኑም ላግባ ማለት አይችልም እንደ ምእመናን ማለት ነው። አይቻልም ማለት ነው። ስለዚህ እንግዲህ ሴቶች ድንግልናቸውን የሚያጡበት ብዙ መንገዶች አሉ። አንደኛው በተፈጥሮ ሴቶች ድንግልናቸውን ሊያጡ ይችላሉ። ሁለተኛው በስራ ብዛት ወይም ደግሞ በስራ ጫና ድንግልናቸውን ሊያጡ ይችላሉ። ሶስተኛ በሕክምና ማለት ኦፕሬሽን ምናምን ቢደረጉ በተለያየ በሽታ ምክንያት ወይም ደግሞ የተለያየ አደጋ ቢደርስባት በዛ ምክንያት ሴት ልጅ ድንግልና ልታጣ ትችላለች። ሌላው በመደፈር ድንግልና ልታጣ ትችላለች። ወይም ደግሞ አሁን ድሮ ድሮ በልጅነት ዕቃ ዕቃ ባል ሚስት እየተባለ እየተጫወተ አንዳንድ ጊዜ እንዲህ አይነት ነገሮች የሚያደርጓሉ እና ተክሊል የማይደረግላቸው በተፈጥሮ ድንግልና የሌላቸው ምስክርነት የቀረቡ ሰዎች ካሉ በትክክል አንደኛ ባለቤቱ እኔ ራሴ ምስክር ነኝ እኔ ራሴ ድንግል ነኝ ብሎ ሲቀርብ፣ የንሳ አባት ሲመሰክር፣ ቤተክርስቲያን ስትመሰክር ያለውን ነገር ሁሉ ቤተሰብ ተጠይቆ ታይቶ ተመርምሮ ድንግልና አላቸው ተብሎ ሲመሰከር፣ ምስክርነት ሲቀርቡ ሰዎች በተፈጥሮ እንደሌላቸው ታውቆ ተክሊል ሊደረግላቸው ይችላል። በስራ ብዛትም እንዲሁ በተመሳሳይ መልኩ ማለት ነው። በሕክምናም እንዲሁ የተለያየ አደጋ ቢገጥማቸውም ተመሳሳይ መልኩ አሁን እንዳልኳቸው የንስሐ አባት ሲመሰክር፣ የሰውምን የድንግልና ነኝ ብሎ ሲቀርብ፣ ቤተክርስቲያን ስትመሰክር ሊፈጸም ይችላል። በልጅነት የቃቃ ሚስት የቃቃ ባል እየተባባለ አንዳንድ ጊዜ በጨዋታ እንደዛ የተደራረጉ ወደ ሩካቤ ውስጥ ምናምን የገቡ እንዲህ ምናምን በተለይ ትንሽ ከፍ ብሎ ከሆነ ላይደረግላቸው ይህ ይችላል ማለት ነው። በልጅነታቸው ደግሞ የሚዳሩ አሉ። በነገራችን ላይ በተለይ በገጠሩ አካባቢ አንዳንድ አካባቢ ላይ በሰሜኑ አካባቢ ላይ አብዛኛው አለ ማለት ወጣ ወጣ ብሎ ከተማው ላይ እንኳን ያው እየቀረ ነው። ገጠሩ አካባቢ ላይ ነው ያለውና ስለዚህ በልጅነት ተድሮ አንድ ሰው ልጅሽን፣ ልጃችን ለልጃቸው ተብሎ ተድሮ ህፃን ናቸው፣ ምንም አያውቁም፣ ይዳራሉ። በኋላ ያድጋሉ፣ እነዛ ልጆች ይረሳሳሉ። እሷም በኋላ የራሷን ህይወት ትጀምራለች፣ እሱም የራሱን ህይወት ይጀምራል። አይተዋወቁም ማለት ነው። ስለዚህ እነዚህ ሰዎችም በተክሊል ማግባት አይችሉም ማለት ነው። በተክሊል ማግባት አይችሉም። እንደዚህ አይነት ሰዎች ካሉ ተክሊል አይደረግላቸውም። በስርዓተ ቁርባን ሊጋቡ ይችላሉ እንጂ ማለት ነው። እና ስለ ተክሊል በጣም ብዙ አይነት ነገሮች አሉ። በመዳራት ህይወት ውስጥ ያሉ ሰዎች እንደ ሁኔታው፣ እንደ ጊዜ ግብሩ ታይቶ ላይደረግላቸው የሚችልበት ሁኔታም ይኖራል ማለት ነው። በአጠቃላይ ስለ ምስጢረ ተክሊል በጣም ሰፊ ጉዳዮች ነው የሚኖሩት እና ሌሎች ጥያቄዎቻችሁም ሲኖራቸው ጥያቄዎቻችሁን አስቀምጡ። እንደ እግዚአብሔር መልካም ፈቃድ እንነጋገራለን። እዚህ ያመካከረን ያወያየን አምላካችን ስሙ ለዘላለም የተመሰገነ ይሆንልን። ውስባትን ለእግዚአብሔር ይቆየን።